ሰላም ጠና ስትልን የመጋቢት 24 2017 የሶከር ኢትዮጵያን አጫጭር መረጃዎች እነሆ። የኢትዮጵያ ፕሪምየር ሊግ ከሳምንታት መቋረጦች በኋላ በዛሬው ዕለት በተደረጉ ሁለት የ23ኛ ሳምንት ጨዋታዎች በሐዋሳ ተመልሰዋል። ቀን 9 ሰዓት ሲል ቅዱስ ጊዮርጊስና ሀዲያ ወሳናን ያገናኘው ጨዋታ ያለ ጎል ሲጠናቀቅ ቀጥሎ የተደረገው የድሬዳዋ ከተማና አዳማ ከተማ ጨዋታ የምስራቁን ክለብ ከ11 ጨዋታዎች በኋላ ከድል ያስታረቀ ውጤት ተመዝግቦበታል። የአሰልጣኝ ይታገሱ እንዳለው ድሬዳዋ 3 ለ1 ባሸነፈበት ጨዋታ ቻርልስ ሙሴጌ ዮሐንስ ዮሐንስ ደረጀና አብዱ ሰላም የሱፍ የድል ጎሎቹን ሲያስቆጥሩ አድናን ረሸድ የአዳማን ብቸኛ ጎል ከመረባ ዋዷል ሊጉ ነገም በሦስት ጨዋታዎች ሲቀጥል ወልዋሎን ከፋሲል ወላይታ ድቻን፣ ከመቀለ ሐዋሳን ከኢትዮጵያ መድን አርብ ደግሞ ባህርዳርን ከሶልሽሬ መቻልን ከኢትዮጵያ ቡና ቅዳሜ ንግድ ባንክ ከሲዳማ ቡና አርባ ምንጭ ደግሞ ከኢትዮ ኤሌክትሪክ ጋር ይጫወታሉ የኢትዮጵያ ዋንጫ የግማሽ ፍጻሜ ጨዋታዎች የሚደረግበት ቦታ ታውቋል። ኢትዮጵያን በአፍሪካ ኮንፌዴሬሽን ዋንጫ ላይ የሚወክለውን ክለብ ለመለየት የሚደረገውና ና ከሰሞኑ በተደረጉ ጨዋታዎች አራት ክለቦች የተለዩበት የኢትዮጵያ ዋንጫ የግማሽ ፍጻሜ ጨዋታዎች በሐዋሳ እንደሚደረግ ይፋ ሆኗል። ሚያዝያ 18 ሸገር ከተማ ከወላይታ ዲቻ፣ ሚያዝያ 19 ደግሞ ሲዳማ ቡና ከመቻል ጋር በሐዋሳ ሰው ሰራሽ ሜዳ ላይ ይፋለማሉ። ሶከር ኢትዮጵያ እንዳገኘችው መረጃ ከሆነ የፍጻሜ ጨዋታውም በሐዋሳ ሊደረግ እንደሚችል ያገኘ ናቸው መረጃዎች ያመላክታሉ። የኢትዮጵያ ሴቶች ፕሪሚየር ሊግ የ19ኛ ሳምንት ጨዋታዎች ዛሬ በተደረገ አንድ መርሃ ግብር ተጀምሯል። ረፋድ ላይ መቻልን ከድሬዳዋ ከተማ አገናኝቶ ያለ ጎል የተጠናቀቀው ጨዋታ ነገም ሲቀጥል ረፋዱን ኢትዮ ኤሌክትሪክን ከኢትዮጵያ ንግድ ባንክ፣ ከሰዓት ደግሞ አዳማን ከሲዳማ ቡና ጋር፣ አርብ አዲስ አበባ ከተማ ከአርባ ምንጭ ቦሌ ከልደታ፣ ቅዳሜ ደግሞ አዋሳን ከአንበርቾ ቂርቆስን ከባህር ዳር ያገናኛል። ሊጉን ንግድ ባንክ በ46 ነጥቦች ሲመራ አራት እና 33 ነጥቦችን የያዙት ሐዋሳና ሲዳማ ሁለተኛና ሦስተኛ ላይ ተቀምጠው ይገኛሉ። ሴናፏ ቁማ ከኢትዮጵያ ንግድ ባንክ በ18 ጎሎች የከፍተኛ ጎል አስቆጣሪነቱን ያለ ተቀናቃኝ እየመራች ትገኛለች። ከትናንት በስቲያ ሰኞ የተጀመረው የኢትዮጵያ ከፍተኛ ሊግ ምድባ የ19ኛ ሳምንት ጨዋታዎች ዛሬ በተከናወኑ ሁለት የከሰዓት በኋላ መርሃ ግብር ተደምድሟል። አሁንም በድል ጉዞ የቀጠለው ደደቢት እንጅባራን አንድ ለዜሮ ሲረታው፣ ወደ ፕሪሚየር ሊጉ ያደገው ሸገር ከተማ በአንጻሩ ወራጅ ቀጠና ላይ በሚገኘው አምቦ ከተማ የሁለት ለአንድ ሽንፈትን አስተናግዷል። የምድብ ለጨዋታዎች ባለፉት ቀናት ተስተካካይ መርሃ ግብር ሲደረግበት ስለነበር የ19ኛ ሳምንት መርሃ ግብሮቹ ከፊታችን ቅዳሜ ጀምሮ ይጀመራሉ። ኢትዮጵያውያን ሁለት ኢንተርናሽናል ዳኞች የአፍሪካ ኮንፌዴሬሽን ካፕ የሩብ ፍጻሜ የመልስ ጨዋታን ይመራሉ። ኢትዮጵያውያኖቹ ዓለም አቀፍ ዳኛ የሆኑት በአምላክ ተሰማና ቴዎድሮስ ምትኩ የግብፅ ክለቡ ዛማሊክ ከደቡብ አፍሪካው ስቴልቦሽ ጋር የሚያደርጉትን የኮንፌዴሬሽን ካፕ ሩብ ፍጻሜ የመልስ ጨዋታን እንዲመሩ ከሌሎች የሌላ ሀገር ዜግነት ካላቸው ሁለት ረዳት ዳኞች ጋር ተመርጠዋል። በአምላክ ተሰማ በዋና ዳኝነት፣ በአራተኛ ዳኝነት ደግሞ ሌላኛው ኢትዮጵያዊ ዳኛ ቴዎድሮስ ምትኩ ስለመመደባቸው አረጋግጠናል። ሁለቱ ክለቦች በዛሬው እለት ደቡብ አፍሪካ ላይ ያደረጉትን የመጀመሪያ ጨዋታ ያለ ጎል ሲያጠናቅቁ የመልሱ ጨዋታ ደግሞ በሚቀጥለው ሳምንት ሮብ ሚያዝያ አንድ ግብፅ ካይሮ ላይ የሚካሄድ ይሆናል። ባለፈው እሁድ በተደረገ ጨዋታ የተጀመረው የኢትዮጵያ ሴቶች ከፍተኛ ሊግ ውድድር ዛሬ 17ኛ ሳምንቱን አጠናቋል። በአሰልጣኝ ሀብታሙ ዳዲ የሚመራው ኢትዮጵያ ወጣቶችና ስፖርት አካዳሚ ፋሲልን ሁለት ለአንድ ጉለሌ ደግሞ ወላይታ ዲቻን አንድ ለዜሮ አሸንፈዋል። የሊጉ የ18ኛ ሳምንት ቀጣይ መርሃ ግብር ከሁለት ቀናቶች እረፍት በኋላ የሚመለሱም ይሆናል።